እሺ በድጋሚ እንደምንቆያችሁ፣ በጣም ይቅርታ፣ ኔትወርክ ያስቸግሮ የነበረ በጣም ይቅርታ ጠይቃለሁ። በእውነቱ እንግዲህ አሁን ያለሁበት ቦታ ላይ ትንሽ ኔትወርክ ያስቸግራል። ለዛ ነው፣ ወደ መልስ ብንገባ የተሻለ ነው የሚመስለኝ። እንግዲህ ባለፈው ወይም ደግሞ ትናንትናም ባለፈውም የተሰሩ በክርስቲያናዊ ስነ ምግባር ጉዳይ ላይ ፈተና ተፈትናችኋል። በተለይ ከሰማንያ ከሰማንያው ሌላው ቀሪው ደግሞ ከሀያው ደግሞ አቴንዳንስ እና ተሳትፏችሁ ነው የሚሆነው ማለት ነው። ስለዚህ ተሳትፎም አቴንዳንስም ዋጋ አላቸው ማለት ነው። ስለዚህ በዚህ መንገድ ተረታችሁት። ምናልባት ይሄኛው አልማዝ መጠሻል ያኛው እምቢ ብሎኝ ነው በቃችሁ። እንደ ሚገርም እኮ ነው ሁለት ነው መሰለኝ ክፍት የሆነው። እስቲ ሸር አድርጉት። ይሄኛው ያኛው በጣም አላስገባኝ ሲል በዚህኛው ገባሁ ማለት። ያኛው አላስገባኝ እያለ። እንኳን ደህና ቆያችሁ። እኛ አመሰግናለሁ። እምቢ አለኝ እንግዲህ፣ እንዴት ላድርግ? ወይስ እንዴት አድርጌ ላጥፋው? ያንን ሸር አድርጉላቸው ይሄኛው በዚኛው ሼር አድርጉላቸው፣ እና በዚኛው እንዲገቡ አድርጉልኝ። እንግዲህ እኮ ነው፣ ይህንን ሼር አድርጉላቸው ለሁሉ። ያኛውም እንዳለ ነው እንጂ አጠፋዋለሁኝ። እንኳን ደህና መጣችሁ ሁላችሁም። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አልማዝ፣ ወይ ኩን፣ ወለተ ጊዮርጊስ ፋን ከዛ ወለተ ማርያም አጸደ ወለተ ገብርኤል፣ እሺ እንዴት አድጌ ልንገራቸው? በዛኛው እኮ አላስገባኝ አለ። ቆይ እስቲ ሸር ላርግላቸው አንዴ። እዛ እየጠበቁ የሆነ እንዳላቸውት ቆይ አንዴ ሸር ላርግላቸው። ይህንን ሸር ባደርግላቸው ሸር ውድ እኮ ነው በዛ ውስጥ የጻፉላች ጉድ እኮ ነው። ፋኖስ ፋፊ፣ ፋኖስ አልማዝ፣ ወረታ እሺ። እንኳን እንደላመጣች ሆነ ትላችሁ። አንዴ ሸራ አድርገው ይህንን መሰለ። እሺ ኔትወርክ አስቸጋሪኝና በዛኛው መመለስ አልቻልኩም። በቃ እንደገና እንደ አዲስ በዚህ መምጣት ግድ ሆነብኝ። እሺ ወደ ጥያቄያችን እንሄድ መሰለኝ። አንዴ እሺ

እንዴት አድርጌ ሸል አድርግላቸው አካቸው ከኦርቶዶክሳዊ ኮርስ በሚለው ሸል ላድርግላቸውና አለሁ አለሁ አሁን አለሁ እዚህኛው አለሁ እዛኛው ላይ ነው የለለሁትኝ። እየተሰማሁ ነው። ያኛው እንቢ ብሎኝ ነው እንግዲህ። ቅርታ በጣም ምግባት አልቻልኩም፣ እና አንዳንዶች እዚኛው ላይ ከሆነ ወይ ላጥፋው እንዴ? እሺ፣ ያኛውን ላጥፋው መሰለኝ። ሁለተኛውን ላላጠፋውት ያስቸግር አሁን እንግዲህ ያወቁ ይመስለኛል። አጥፍች አለሁ ያኛውን ወደዚህ ይመጣሉ ብዬ አስባለሁ። አአ ሲጠፋ መተው መተዋል። እሺ አሁን እኔ አልሰማም። እኔ እሰማለሁ አደለ? አይሰማኝም እያለች ነው ፋኖስ፣ እየተሰማህ ነው አይደል? እሺ በዚህ መጥቻለሁ። አሁን አዎ ቀይሬ መጣሁ። እንኳን ደህና መጣችሁ። ያኛው አላስገባኝ አለ። ቀጥታ አላስገባኝ ሲል እንደገ እንደ አዲስ ገብቼ ነው እና እንኳን ደህና መጣችሁላችሁ። እሺ አንድ ያጠር አድርገን የትናንትናዋን መልስ እንሰራለን ማለት ነው። ትናንትና ትዋይተንባት የነበረዋን መልስ አጠር አድርገን እንሰራለን፣ ቶሎ ቶሎ ብለን ያው የእናንተን መልስ አልጠብቅም። እናንተ ፈጣን ከሆናችሁ ቶሎ ቶሎ ጻፉ፣ አለዚያ ወደ ኮርሱ ስለምንሄድ ዛሬ ኮርሱን ደግሞ ስለምንቀጥል የኮርስ ሰዓት መሄድ የለበት። ስለዚህ እናንተ ቶሎቶሎ ብላችሁ አልሰማም። እንዲያው ነው ወቸው ጉድ አትሰማም ዘመሮሯጥ እሺ፣ ግብተ ሌላች የትናንቱን ፈተና መልስ የትናንቱን መልስ ፈተና ለመናገር ነው። አሁን የትናንትናውን መልስ ፈተና ልናገር ነው። ስለዚህ ጠብቁኝ፣ እሰማለሁኝ እስቲ